ሰላም እንደምን አላችሁ፣ እንደምን አመሻችሁ፣ እንደምን አረፈዳችሁ በያላችሁበት አገር አቆጣጠር። ውድ ወገኖቼ ኢትዮጵያውያኖች እንደምን አላችሁ? ሰላም ናችሁ? እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ፣ ሰላም ነኝ። በገባሁት ቃል መሰረት ዛሬ አዲስ ሌላ ቪዲዮ ይዤላችሁ መጥቻለሁ። እንደተለመደው ማበረታቻችሁን አትዘንጉ፣ አትርሱላለሁኝ እንድበረታታ የምትፈልጉ ሰዎች ስራዬን የምትወዱት ሰዎች ሼር አርጉ ላይክ አርጉ ሰብስክራይብ አትርሱ። ኮመንት ደግሞ ዋና ዋና አስፈላጊ ነገር ነው። በኮመንት እርማታችሁን የወደዳችሁትን እርማት ንገሩኝ፣ በኮመንት አስተምሩኝ፣ በኮመንት ገስጹኝ። ኮመንት ላይ የተለያየ ነገር ብትጽፉልኝ እጠቀምበታለሁ፣ ይጠቅመኛል። ይህን ስለምታደርጉ አስቀድሜ አመሰግናችኋለሁ። እሺ ዛሬ ይዤላችሁ የመጣሁት አንድ ቃል ሁላችንም ሁልጊዜ የምንጠቀምበት በጣም በጣም አስፈላጊ ዓለምን፣ አገርን፣ ማህበረሰብን፣ ሁሉንም የሰው ልጆች የሚጠቅም የሚያስፈልግ፣ እሱን ካጣን ግን በጣም ማናገኘው የምንቸገርበት የምንጎዳበት የሚሆነውን አንድ ቃል ዓለም ሁልጊዜ የሚዘምርለት የሚናገርለት ሁሉም በየቀኑ የሚላቸው ቃላቶች አንደኛው ነው። ይሄም ምንድን ነው? እዚህ ጋር ይዤው መጥቻለሁ። ሰላም ሰላም። እሺ እንደተለመደው በየትኛውም ዓለም ስትሄዱ ፒስ ፓቼ ሰላም ሰላም ሰላም እንላለን። ሰላም ከየት ነው የሚመጣው? ሰላም መነሻው የት ነው? ሰላም እንዴት እናገኛለን? ሰላም ስለተዘመረለት ስለተዘፈነለት የሚገኝ ነው ወይ? ሰላም በግሩፕ ተሰብስበን ሰላም እንፍጠር ብለን ስላሰብን የሚመጣ ነው ወይ? ሰላም በኮሚቴ ተቋቁመን ስለፈለግ ነው የሚመጣ ነው ወይ? ሰላም በሰላም ሚኒስቴር የሚገኝ ነው ወይ? ሰላም በማውራት የሚገኝ ነው ወይ? ቃሉን በመደጋገም በተለያየ ቋንቋ በማለት የሚገኝ ነው ወይ? ከጠቀሜታው አንጻር ሰላምን እንዴት ማግኘት ይቻላል? መሰረቱ ምንድን ነው? ከየት ነው የሚመጣው ብዬ ሳስብ ሰላም የሚመጣው በግሩፕ በመሰባሰብ አይደለም፣ በሰላም ሚኒስቴርም አይደለም፣ በኮሚቴ በመዋቀር አይደለም፣ ተሰብስቦ ሰላም ሰላም በማለት አይደለም። ሰላም የሚመጣው እያንዳንዱ ሰው እያንዳንዱ ግለሰብ ሰላምን ፈላጊ ሆኖ እራሱ ለራሱ የቤት ስራ ሰጥቶ ሰላም እራሱ ማግኘት ሲችል ነው። አንድ ሰው በግሉ ብቻውን እኔ ራሱን መገምገም፣ ከራሱ ጋር ስብሰባ መቀመጥ፣ ከራሱ ጋር መነጋገር አለበት። ሰላም አለኝ ወይ? ጥቅሙ ምንድን ነው? ጉዳቱስ ምንድን ነው? ብሎ አስቦ ለራሱ ሰላም እንዲሰጥ ያ ለራሱ ሰላም ለመስጠት አስቦ የተነሳ ሰው ስራ ያስፈልገዋል አንዳንድ ጊዜ ባላሰባችሁት ወቅት አንድ ወር አስራ አምስት ቀን ሀያ ቀን ሰላም አታችሁ አይምሯችሁም ተረብሾ መተኛ ታቅቷችሁ ከሰው ጋር ማውራት አስጠልቷችሁ ስልክ ማውራት ከቤተሰብ ጋር ማውራት ሁሉ ጠልታችሁ ከራሳችሁም ጋር የምትጣሉባቸው ወቅቶች አሉ ያኔ ቶሎ ብሎ ወደ ራስ መመለስ ያስፈልጋል እናንተ ያ አንድ ግለሰብ እንደዛ በሆነ ቁጥር ቤተሰቡን፣ ጓደኛውን፣ አካባቢውን ይረብሻል። አውቆት አይደለም፣ ሰላም ራሱ ስለሌለው ማለት ነው። ስለዚህ እኔ ምን አስባለሁ፣ አንድ ሰው አንድ ግለሰብ ራሱ ነው ሰላም መጀመሪያ ሊኖረው የሚገባው ብዬ አስባለሁ። አንድ ሰው ሰላም ራሱ ሲኖረው ለራሱ ጤነኛ ነው። ከዛ ለሊት ተኝቶ ያድራል፣ ሰላም ነው። ምክንያቱም ቀኑ ሙሉ በሰላም ራሱን ስራውን ሰርቶ ትምህርቱን ተምሮ ቤተሰቡን በሰላም አውርቶ ጓደኞቹ ጋር ሰላማዊ ነገር አውርቶ ከጥፋት ራሱን አግልሎ ከዋለ ሌሊቱ የሰላም ነው። የሰላሙ አምላክ ደግሞ ኢየሱስ ክርስቶስ ሰላም ይሰጣል፣ ይሄን ሁላችንም የምናምነው። ሰላም ከሌለን ግን መረበሽ የምንጀምረው ከቤተሰባችን ነው። ሚስት ሰላም ከሌላት ባሏን ትረብሻለች፣ ልጆቿን ትረብሻለች። ባል ሰላም ከሌለው ሚስቱን ይረብሻል፣ ልጆቹን ይረብሻል። ያ ቤት ከተረበሸ ጎረቤት ይረበሻል። ጎረቤት ከተረበሸ አካባቢ ይረበሻል። አካባቢ ሲረበሽ አገር ይረበሻል። እንደዚህ እያለ የሚቀጥል ነገር ነው ብዬ ነው የማስበው፤ እንጂ እንዲህ አሁን በምናየው አካሄድ ሰላም ይመጣል ብዬ አላስብም። እያንዳንዱ ሰው ራሱ ሰላም መፈለግ አለበት ብዬ አስባለሁ። እሺ፣ ሰላም ለማግኘት ምን እናድርግ? እስቲ እኔ አሁን ሰላም ለማግኘት ራሴ እኔ ሰላማዊ ለመሆን ምን ማድረግ አለብኝ ብዬ ሳስብ ሰላማዊ መሆን መጀመሪያ ከራሴ ጋር በደንብ ማውራት። ከራስ ጋር በደንብ ሲያወሩ አንድ ሰው ጠዋት ተነስቶ ህይወቱን ሲጀምር የጠዋት የአንድ ቀኑን ህይወት ሲጀምር ከጠዋት ጀምሮ የሚገጥመው የተለያየ ነገር አለ። ምናልባት ከቤተሰብ ተደውሎ ቁጣ ሊሆን ይችላል። ምናልባት አጋጣሚ ከአንድ ሰው ጋር ተገናኝቶ ስለ ሶስተኛ ሰው ወሬ ወይ ሐሜት ሊሆን የሚያነሳበት ሰው ሊኖር ይችላል። ወይ ደግሞ ያም ሰው ደግሞ ተሳስቶ አንድ ሰው ጋር ደውሎ ስለማይገባ ነገር ሊያወራ ይችላል፣ ሊሳደብ ይችላል፣ ሊቆጣ ይችላል። አንዳንድ አላስፈላጊ የሆነ ነገር ሊያረግ ይችላል። እንግዲህ መስረቅ፣ ማጨስ ሊሆን ይችላል፣ መጠጣት ሊሆን ይችላል። አላስፈላጊ ነገር አድርጎ ማታ ወደ ቤቱ ሲገባ እነዛ ቀን የሰራቸው ስራዎች እሱን ሰላም ይነሱታል። ለምን ከሌ ጋር ደውዬ ስለ ከሌ ባላወራው ጥሩ ነበረ። ተሳስቻለሁ ሁ ቅድም ከከሌ ጋር ያወራሁት ነገር ከሌና ከሌ ሊያጣላ ይችላል። ይሄ እንግዲህ መልካሙ ሰው ነው። ይሄን ምላችሁ መልካም የሆነው ሰው ነው፣ ይሄን ነው የሚያስበው። መልካም ያልሆነው ሰው ደግሞ ጠዋት ከእንቅልፎ ሲነሳ ጀምሮ በክፋት ጎዳና ላይ ይውላል ማለት ነው። ሆን ብሎ ሰዎችን ለመጉዳት የሚሄድበት የተለያየ የራሱ አካሄድ ይኖረዋል። የተለያየ ሰዎችን ለማጋጨት ሊሆን ይችላል፣ ሆን ብሎ ለመጣላት ከቤት ወጥቶ ተነስቶ ሌላ ሰው ለማናደድ ከሌላ ሰው ጋር ለመጋጨት ለመስረቅ የሚወጣለ ሆን ብሎ ጠጥቶ ለመደባደብ የሚወጣለ የተለያየ ነው። ያ ሁሉ ሰው ግን በግለሰብ ደረጃ ራሱን ካከመ ራሱን ካዳነ ተጠቃሚ ማን ነው? እስቲ አስቡት። በመጀመሪያ ያ ሰው ነው ተጠቃሚው። ስለዚህ እያንዳንዷን ከጠዋት ጀምሮ የምንውለትን ውሏችንን በጥንቃቄ ማድረግ ስንጀምር፣ ስራ ያስፈልጋል ያልኳችሁ ለዚህ ነው። በጥንቃቄ ከሚደወልልን ስልክ ጀምሮ መልሳችን ጥንቃቄ የተሞላበት የምናገኛቸውን ሰዎች ሁሉ ባለፈው ቪዲዮ እንደሰራው በነፃ ሰው መውደድ ያለ ምንም መልስ መጠበቅ፣ ከሁሉም ጋር በሰላም በፍቅር በነፃ መኖር። ያንን የሚያደርግ ሰው ለራሱ እረፍት አለው፣ ሰላም አለው። ያ ሲሆን ማንንም ሰው ስለማንጠብቅ አንቀየምም አልቀየምም። ለምሳሌ እኔ ከሆንኩኝ ጎረቤቴን እየደወልኩኝ ሰላም ምላት፣ እኔ ከሆንኩኝ እየጠራው ና ቡናን ጠጣ ውጭ ምላት ወይ ጓደኛ ሁሌ እኔ ከሆንኩ በቃ እኔ ሰላማዊ ነኝ። ቆሜ ግን አይ እኔ ብቻ ነኝ እንዴ ሰላም ምላት፣ እኔ ብቻ ነኝ እንዴ የምጠራት፣ እኔ ብቻ ነኝ እንዴ የሚል ነገር ከጀመርኩ፣ ያ ነገር ለሊት አልጋችን ላይ ስንተኛ ነው አይምሯችን ውስጥ የተለያዩ ነገሮች የሚመጡት። ከእነዚህ ሁሉ ለመራቅ በጣም በጣም ስራ ያስፈልጋል ብያምናለሁ። ይሄ የግል እምነቴ ነው። በእርግጠኝነት ብዙዎቻችሁ ተስማሙበታላችሁ አላችሁ ብያ አስባለሁ። እሺ እዚህ ደረጃ ከደረስን እስከተስማማን አሁን እስካወራ ነው። ከተስማማን አንድ ሰው ለራሱ ሰላም የሰጥባቸው መንገዶች በትንሹ ይሄ ናቸው ማለት ነው። ለሚመጣበት ነገር ከቤተሰብ ለሚመጣበት ከጓደኛ ለሚመጣበት መልስ ጥንቃቄ በተሞላበት መልስ መስጠት፣ በፍቅር መልስ መስጠት፣ ቁጣን ማብረድ፣ ከሀሜት መራቅ፣ ከሐሰተኛ ንግግር መራቅ። ከእያንዳንዱ እርምጃ ከእያንዳንዱ እርምጃ፣ ለምሳሌ አንድ ሱቅ ሄደን እኔ አሁን ብዙ ጊዜ ገጥሞኝ ያውቃል ሱቅ ሄጄ ለምሳሌ አስራ አምስት ብር ዕቃ ገዝቼ አስር ብር ሰጥቻቸው ወይም ደግሞ ሀያ ብር ሰጥቻቸው እነሱ ሀምሳ ብር የሰጠቸው ይመስል መልስ ይሰጠናል። ወይም ደግሞ የሆነ ብቻ ሂሳብ ያልፋል። ያ ነገር እንቅልፍ ይነሳል። በጣም ነው እንቅልፍ የሚነሳው። ሄዶ ያንን የግሰው ገንዘብ መመለስ ያስፈልጋል። በአሁን ጊዜ መቼም ሞኝ እንዳትሉኝ፣ የሞኝ ብዙዎች ጓደኞች ማን ይሰማሻል፣ ይሄ እኮ የሞኝ ሀሳብ ነው የተነሳሹ ይላሉ። ግን እኔ አንድ ሰው ከሰማኝ በቂ ነው። ሁለት ሰው ከሰማኝ በቂ ነው። እንደዚህ ስንሰራ ነው ትውልድ የምንቀርጸው ብዬ አምናለሁ። እንዲህ ስንሰራ ነው የምንስተካከለው ብዬ አምናለሁ። ለሀገርም ወገንም ለራስም የምንጠቅመውና ምንም አይሰራም። የሰው ገንዘብ ነው መመለስ። ከዛ ሌሊት ለሽ ብሎ መተኛት ነው። ምክንያቱም ምንም አላረግንም ማለት ነው። እንደዚህ በጥንቃቄ ቀናችንን ካሳለፍን ያ ሰው ሰላማዊ ነው፣ ተኝቶ ያድራል ማለት ነው። ተኝቶ ሲያድር አጠገቡ ያለውን ሚስቱን ወይም አጠገቧ የተኛችውን የተኛው ባሏን ሰላም አትነሳም። ምክንያቱም ቀኗ ጥሩ ነው ቤተሰቦቿን ልጆቿን፣ ከዛ አካባቢ ያሏትን ጓደኞቿን፣ ጎረቤቶቿን፣ ጎረቤቱን፣ ጓደኛውን አይረብሽም። እንዲህ አይነት ሰው ሰላማዊ ነው። የሚመጣበትን ነገር ሁሉ በመልካም ነው የሚያወቅ። የሚመጣውን ነገር ሁሉ በክፋት አያየ። እንደዚህ አይነት ሰው ከሆንን ቤታችን ሰላማዊ ነው። ቤታችን ሰላማዊ ሲሆን ጓደኞቻችን ጋር ያለን ግንኙነት ሁሉ ሰላም ነው። የሚመጣብንን ነገር ግን በበጎ መመለስ መቻል አለብን። ለመጣው ክፋት ነገር ብለን ለምናስበው ነገር ሁሉ ክፉ የምንመልስ ከሆነ ምናልባት ክፉ ያልሆነ ነገር እኛ ክፉ እየመሰለን ሁሉ ሊመጣ ይችላል፣ በክፋት አይምሯችንን ስንሞላው ማለት ነው። ስለዚህ ወገኖቼ እያንዳንዳችን ራሳችን ላይ ሰላም ለማግኘት ስራ መስራት አለብን ብዬ አስባለሁ። ከዛ ቤታችንን ሰላም እናረገዋለን። ቤታችን ሰላም ሲሆን፣ ዙሪያችን ከጓደኞቻችን ጋር ከጎረቤቶቻችን ጋር ሰላም እንሆናለን ማለት ነው። ያ ሰላም ደግሞ ወዴት ይሄዳል? ወደ ሀገር ይሄዳል። አገር ሰላም ትሆናለች። ግለሰቦች ሰላም ሲሆኑ ነው አገር ሰላም የሚሆነው ብዬ አስባለሁ። እንጂ ስለተዘፈነለት ስለተዘመረለት፣ ኮሚቴ ስለተቋቋመለት፣ ማህበር ስለተሰባሰብን፣ ስለተነጋገርን ሰላም አይመጣም። ሰላም በስራ ነው የሚመጣው የሚል እምነት አለኝ። የግል እምነቴ ደግሞ ነው ነው ብዬ በጣም አምናለሁ። ብዙ ጊዜ የተረበሸ ሰው አይታችሁ ከሆነ ሰላም የሌለው የተረበሸ ሰው ከእናንተ ከራሱ አልፎ ተርፎ አካባቢ ሲረብሽ ታያላችሁ። ምክንያቱም ሰላም የለውም። መረበሽ ማለት ምናልባት መቶ መናገር ምናምን ላይሆን ይችላል። በቃ የተናደደ ፊት አሳይቷችሁ ሰላም ሳይላችሁ መሄድ ራሱ መረበሽ ነው። ምን አደረኩት ምን ሆነ ብለው ያ ሰው ሁለተኛ ሀሳብ እንዲያስብ ይደረጋል። ግን ራሱ ሰላም ስለሌለው ነው ምናልባት መቶ ደግሞ የሚናደፍም ሰው አለ። አንዳንዴ ንድፍ ንድፍ ሰው የሚያደርግ ሰው አለ አይደለ? ያ ሰው ከራሱ እኔ እንደዛ ነው የማስበው። ማንንም ሰው ክፉ ነው ማንም ሰው እንዲህ ነው ብዬ አስቤ አላውቅም። ማስበው በቃ ችግር ገጥሞታል ማለት ነው። ስለዚህ ነው መቶ እኔ ላይ እንዲህ ያለው፣ ስለዚህ ነው መታ እኔ ላይ እንዲህ ያለችው ብዬ ታግሰን ማለፍ መቻል አለብን። ያልፋል። ሲያልፍ ያ ሰው ሊቆጭ ይችላል። ልናስተምረው ይገባል። ተደጋጋሚ ካደረገብንና በጣም ህይወታችንን የሚረብሽ ከሆነ ደግሞ መራቅ አንዳንድ ሰው ለራሱ ሰላም አቶ ሁል ጊዜ ሰላም ስለማይኖረው አካባቢ ያለውን ሰው ይረብሽ የለ። አስተምሮ አስተምሮ በጣም በትዕግስት ወደ ፍቅር ማምጣት ያስፈልጋል። ከዛ ግን ካለፈ ሰውነንና ስለማንችል በፍቅር ተራርቀን መኖር ይቻላል። እንዲህ ሲሆን ነው ሰላምንም፣ ፓቼ፣ ፒስ በዓለም ላይ የሚመጣው ከቤት ስንጀምር ነው ከግለሰብ ስንጀምር ነው ብዬ አስባለሁ። ያ ግለሰብ ደግሞ ለማንም ሲል ሳይሆን ሰላምን የሚለማመደው ለራሱ ሲል ነው። ሰላም ካለ ጤና ይኖረዋል፣ ጤና አለው። አለበለዚያ እኮ ራስ መታመም፣ ጨጓራ መታመም በማያገባን ነገር በሁለተኛ በሶስተኛ ሰው ጉዳይ ወይም ደግሞ አላስፈላጊ ነገር በማድረጋችን ምክንያት ሕሊና የሚባል የተፈጥሮ ዳኛ አለ። ሕሊና ዳኛችን ነው። እኔ አጥፍቼ የመጣሁትን ነገር ማንም አላየኝ ይሆናል፣ ነገር ግን ህሊና ያለ ስለዚህ፣ እንቅልፍ አልተኛም። ለሊቱ ሙሉ እንቅልፍ ሲነሳኝ ያድራል ማለት ነው። ያ ጉዳይ ያ ሲሆን በመገላበጥ በመቃዠት አጠገብ ያለውን ሰው ነው መጀመሪያ የምረብሸው። ከዛ በመነጫነጭ ደግሞ ቤቴ ውስጥ ያለውን ሰው ነው የምረብሸው። እኔ ባጠፋሁት እኔ በበደልኩት ነገር አካባቢ ይረብሻለሁ ማለት ነው። ጎረቤት ይረብሻለሁ ማለት ነው። ስለዚህ ለመጀመሪያ ተጠቃሚው ዋናው ባለቤቱ ግለሰቡ ስለሆነ ከግለሰብ ነው የሚጀምረው ሰላም የሚል እምነት አለኝ። ስለዚህ ሁላችሁም ለሰላም ራሳችሁን አዘጋጁ። በግል በግለሰብ ራሳችንን አዘጋጅተን ራሳችንን አመቻችተን ለራሳችን የሰላም ቦይ እንቅደድለት። በዛ በሰላም ቦይ ተመላለሱ። ከዛ ለራሳችሁ ሰላም ታገኛላችሁ፣ ለቤተሰብ ሰላም ትሰጣላችሁ፣ ለጎረቤት ሰላም ትሰጣላችሁ ብሎም ለአገር ሰላም ትሰጣላችሁ፣ እንሰጣለን። ይህንን ነገር እንለማመደው፣ ከራሴም ጭምር እንለማመደው። ለመለማመድ እንሞክራለን። ሰላማዊ ሰው አይሳደብም። በነገራችን ላይ አሁን ብዙ ጊዜ ሶሻል ሚዲያ ላይ የምታዩት ውዥንብር ሰው ሰላም ራሱ ስለሌለው ነው። ወጥቶ ተናዶ ሰላም ስለሌለው አላስፈላጊ ነገር ሲናገር፣ ሌሎችም ሰላም ስለሌለን በተለያየ ጉዳይ እዛ ላይ ስንራኮት እንታያለን። እና ስለ ሶሻል ሚዲያ ከመጣሁ አይቀር ዘንዳ ሜዳውን ደግሞ ለእንደነዚህ አይነት ሰዎች ተትቷል ሜዳው። እና ለዚህ ነው አሁንም ጥሪ የማደርገው አንድም ቃል ሁለትም ቃል ማንም እውቀት ያለው የለም ግን መልካም አንደበት ያለው መልካም ራዕይ ያላችሁ መልካም ስራ የምትሰሩ ፍርሀ እግዚአብሔር ያላችሁ ሰዎች ለሀገር የምታስቡ ለወገን የምታስቡ ለትውልድ የምታስቡ ሰዎች እባካችሁ ወደ ሚዲያ ብቅ በሉ እላለሁ። ሜዳውን ተረከቧቸው። እነዚህን ወገኖችም እንለውጥ። ለውጡ ምናልባት የሞኝ ምክር ነው፣ ጓደኞች ስቁብኛል። የሞኝ ምክር ነው ሊሉኝ ይችላል። አይደለም፣ አይደለም፣ በፍጹም ይሄንን እግዚአብሔር እንደሚረዳ በጣም አምናለሁኝ። ምክንያቱም መልካም ነገር ነው። ራስን የመቀየር አንዱ ትልቁ እና ወሳኙ ነገር ምንድን ነው ብያለሁ? ሰላም ነው። ወገኖቼ ሰላም ነው። ሰላም ወሳኝ ነገር ነው። ስለ ሰላም ሁላችን እንዘምራለን፣ ሁላችን እናወራለን፣ እንዘፍናለን። ነገር ግን አንተገብረውም እና ከዛሬ ጀምሮ ግን ሰላምን ለመተግበር አንድ ብለን እንነሳና እንስራ ላለሁኝ እግዚአብሔር ያክብርልኝ። ስላዳመጣችሁኝ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አትርሱ ሰብስክራይብ አድርጉ። ኢትዮፒክ ሚዲያ ነው። እኔ ሰብለ ባላለሁኝ። ሼር አድርጉ፣ ኮመንት አድርጉ። አሁንም በተጨማሪ ዶቃ ፋሽን ዲዛይንን ሳራ ይሄንን የመሰለ ካባ ሰርታለች። ጎብኟት። አድራሿን የምትፈልጉ በውስጥ መስመር ንገሩኝ እሰጣችኋለሁ። የአገር ልብስ የተለያየ ባህላዊ ነገር ትሰራለች። ቦሌ መድኃኒዓለም ፊት ለፊት ያለው ህንፃ ነው ያለችው። ውስጥ መስመር ከጠቃቸው ይነግራችኋለሁ። ሰላም ሰንብቱ። በሚቀጥለው ቪዲዮ እንድመጣ የምትፈልጉ ኮመንት ጻፉልኝ። አመሰግናለሁ። እግዚአብሔር ይስጥልኝ። ባይ ባይ